በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን፣ እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። የኢትዮጵያ ኃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በሲቪሎች ላይ በጥቅምት ወር የተፈጸሙ ጥቃቶችን ለማጣራት የተቋቋመው አጣሪ ኮሚቴ፣ ጥቃቶቹ ኃይማኖት ተኮር እንዳልሆኑ አጣርቻለሁ አለ። አጣሪ ኮሚቴው የመጀመሪያ ደረጃ ሪፖርቱን ትናንት ይፋ ባደረገበት ጋዜጣዊ መግለጫ ከጥቅምት 25 እስከ 30 በዞኑ ጉና፣ ስርካ፣ መርቲና ሆሎንቆ ወቢ በተባሉ ወረዳዎች ባደረገው ማጣራት ጥቃቱ ኃይማኖት ተኮር አለመሆኑን ማረጋገጡን አስታውቋል። በጉና ወረዳ ናኖ ጀዊ ቀበሌ ገበሬ ማህበር በጥቃቱ የሰው ህይወት እንደጠፋ፣ ንብረት እንደወደመ፣ የሰዎች እገታ እንደተፈጸመ እና ጥቅምት 14 ቀን ታጣቂዎቹ ታጋቾችን እንደገደሉ ማረጋገጡን ኮሚቴው ጠቅሷል። በተጠቀሱት ወረዳዎች በሲቪሎች ላይ ጥቃቶቹ የፈጸሙት ራሱን የኦሮሞ ነፃነት ሰራዊት በማለት የሚጠራው አማጺ ቡድንና የፋኖ ኃይሎች ናቸው የሚል መረጃ ከምንጮቹ ማግኘቱን እና ሌሎች ምንጮች ደግሞ ለጥቃቱ ተጠያቂዎቹ ማንነታቸው ያልታወቁ ታጣቂዎች ናቸው የሚል መረጃ እንደሰጡ ኮሚቴው ገልጧል። አጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት ሰዎች፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እና ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት እያንዳንዳቸው ሁለት፣ እንዲሁም ከኢትዮጵያ ሃይማኖት ተቋማት ጉባኤ ሁለት ባለሙያዎች እንደተካተቱበት ገልጧል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቃቱን ሃይማኖት ተኮር ነው ማለቱ ቀደም ሲል ማፈረጁን አይዘነጋም። በተያያዘ ዜና በኦሮሚያ ክልል ምስራቅ አርሲ ዞን ልዩ ስሙ ጠላታ ቅዱስ ገብርኤል በተባለ ቦታ ታጣቂዎቹ ትናንት ህዳር 1 2018፣ 3 ሰዓት ገደማ በፈጸሙት ጥቃት አንድ ህፃንና አንድ ዲያቆንን ጨምሮ ሶስት የኦርቶዶክስ ሃይማኖት ተከታዮች እንደተገደሉ ማህበረ ቅዱሳን ማመሻውን አስታውቋል። ግለሰቦቹ የተገደሉበት አውዳማ ላይ እህል በማውቃት ላይ ሳሉ እንደሆነ ማሰማቱ ማህበር ቅዱሳኑ ገልጧል። የሟቾች ስርዓተ ቀብር በጠላታ ቅዱስ ገብርኤል ቤተክርስቲያን ከቀኑ ሰባት ሰዓት ላይ ተፈጽሟል ተብሏል። ማህበር ቅዱሳን ከዚህ ቀደም በኦርቶዶክስ እምነት ተከታዮች ላይ በተፈጸሙ አፈናዎች እና ግድያዎች ዙሪያ መረጃ አቀብላቸዋል የተባለ ወጣት ምእምናን ወዳልታወቀ ስፍራ ታስሮ እየተወሰዱ ስለመሆኑ ሰምቻለሁ ብሏል። የኦሮሚያ ክልላዊ መንግሥት በቅርቡ አዲስ ባዋቀረው ምስራቅ ቦረና ዞን ከትናንት ጠዋት ጀምሮ መምህራን ጨምሮ በመንግስት ሰራተኞች ተቃውሞ መቀስቀሱ ሰምተናል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረም እና የጥቅምት ወራት ሰራተኞች ደሞዝ ካለመከፈሉ ጋር በተያያዘ እንደሆነ ምንጮች ነግሮናል። ከፍተኛ ተቃውሞ ከተቀሰቀሰባቸው ወረዳዎች መካከል የአሬሮ ጎሮ ወረዳ አንዷ መሆኗን የጠቀሱት ምንጮቹ፣ በዚች ወረዳ ትምህርት ቤቶች እና ሌሎች የመንግስት መስሪያ ቤቶች ዝግ ሆኖ መዋላቸውን ተነግረዋል። በሌላ ዜና በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ሱሉለ ፊንጫ ወረዳ፣ ታጣቂዎች እሁድ ምሽት አራት ሰዓት ገደማ በፈጸሙት ጥቃት፣ የፊንጫ ስኳር ፋብሪካ ንብረት የሆነ ማሽን እና ሌሎች ንብረቶችን ማቃጠላቸው ተሰማ። ዋጋው 35 ሚሊዮን ብር ይገመታል የተባለው ማሽን ጆንደር የተሰኘ የሸንኮራ አገዳ ሰብስቦ ወደ ፋብሪካ የሚያስገባ እንደሆነ ማወቅ ተችሏል። ታጣቂዎቹ እያንዳንዳቸው በግምት 12 ሚሊዮን ብር ዋጋ ያላቸው ሶስት የፋብሪካውን ሎንግ ቤዝ ቶዮታ ተሽከርካሪዎች አቃጥሎ ከጥቅም ውጭ ማድረጋቸውን ከፋብሪካው ምንጮች ማወቅ ችለናል። በእለቱ ስራ ላይ በነበሩ 60 ያክል የፋብሪካ ሰራተኞች የእጅ ስልኮችን ነጥቆ መውሰዳቸውንም ምንጮች ገልጸዋል። ታጣቂዎቹ ይህንን ጥቃት የፈጸሙት ከፋብሪካው ስምንት ኪሎ ሜትር ርቀት ላይ ፋብሪካውን ሸንኮራ አገዳ ከሚባልበት